ተመለሰን የተከበራችሁ ተመልካቾቻችን እየተከታተላችሁት ያለው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ነው። የማንቸስተር ዩናይትድን ጉዳይ አነሳን፣ በሰፋ ባለ ጉዳይ ያነሳ ነው። የጣሊያን ሴሪያ የፍጻሜ ፍጻሜ ዛሬ እንግዲህ ምሽት 3 ከ45 ላይ በሁለት ታላላቅ ስታዲየሞች ላይ የሚደረግ ይሆናል። ምናልባት እንግዲህ ከ61 ዓመታት በኋላ ነው እንደዚህ አይነት ነገሮች የተፈጠሩት በ1963 64 የውድድር ዘመን ላይ ነው የቦሎኛና የኢንተር ሚላን ራሱ ነው ይህን ነገር ያደረገው ወደ በኋላ እንመለከተዋለን ለማንኛውም እንግዲህ በውድድር ዘመኑ የ2004 05 የውድድር ዘመን ላይ እንደው እኛ የእንግሊዝ ፕሪሜር ሊግን የስፔንን እንደዚሁም ሌሎች ሊጎች እንላለን እንጂ በጣም ትልቅ ፉክክር የነበረበት የጣሊያን ሴሪያ ነበር። በነገራችን ላይ አሰልጣኝ አንቶኒ ኮንቴ የሄዱበት ሊግ ሁሉ ደማቅ ነው የሚሆነው በየጊዜው ናፖሊን ይዘው ዘንድሮ የተለየ ቡድን ከዛስ እንደ ቅድም ሰላና አንሳ ነው እንጂ ማክቶሚኒ አለመኖር ራሱ ማንቸስተር ዩናይትድ ምን ያህል ምናልባት ከተጫዋች አያያዝ ጋር ያለ ራሽፎርድን እና ራሽፎርድን በምክንያት ነው ያለው ያሁን እየጠቀመ ያለው የአካዳሚ ተጫዋቾች ማክቶሚኒ አሁን በዘንድሮ የውድድር ዓመት በሴሪያ ብቻ 11 ጎሎችን ያስቆጠረው በኋላ ላይ የምናነሳ ይሆናል። እንግዲህ ሴሪያው ዘንድሮ እኛም በዜና ሽፋናችን በተለይ በእንግሊዝ ፕሪሚየር ሊግና በስፔን ላሊጋ የተሸፈነው የጣሊያን ሴሪያ በሚል የተወሰነ ሽፋን ለመስጠት ሞክረን ነበር። ዘንድሮ የተለየ ፉክክር ተመልክተን በታል። ጣሊያን ሴሪያ አስገራሚ አስገራሚው ነገር ደግሞ አራቱም ታላላቅ የአውሮፓ ሊጎች የምንላቸው በስም አሸናፊዎቻቸውን ለይተዋል። ብቸኛው ያለየው ሊግ የ የጣሊያን ሴሪያ ብቻ ነውና ይህ ራሱ በዘንድሮ የውድድር አመት ምን ያህል ጠንካራ ፉክክር እንደተካሄደበት ያየንበት ነው። የጣሊያን ሴሪያ የዋንጫው ፉክክሩ ብቻ ሳይሆን ለአውሮፓ ሻምፒዮንስ ሊግም እያደረጉት ያለው ፉክክር አስደናቂ ነው። ግን በልዩነት ከ60 አመታት በኋላ በመጨረሻው ሳምንት የሊጉ መርሃ ግብር የሚጠናቀቀው የጣሊያን ሴሪያ መሆኑ ልዩ ትኩረት እንዲያገኝ አድርጎታል። እንግዲህ ሁለቱን ክለቦች በተለያየ መልክ መጥተዋል። ነገር ግን ጠንካራ የውድድር አመት ደግሞ ሁለቱን ማሳለፍ ችለዋል። ናፖሊ በአሰልጣኝ አንቶኒ ኮንቴ ያው የሴሪያው መሪም ስለሆነ የተሻለ የዋንጫ የማግኘት የምድል ያለው ናፖሊ ስለሆነ ከእሱ ብንጀምር፣ በ2022 23 የውድድር ዘመን ጌ አንድ የሰራ ነው ፕሮግራም ነበረ የምታስታውስ ከሆነ ከ33 ዓመታት በኋላ ነበረ የጣሊያን ሴሪ አስኩዲቶ ዋንጫን በአሰልጣኝ ሉቺያኖ ስፓሌቲ የተመራ ሻምፒዮን መሆኑ ያረጋገጠው። ነገር ግን ባሳለፍነው የውድድር ዓመት በጣም ተፈጥኖ ነበር። አሰልጣኝ ሉቺያኖ ስፓሌቲ ናፖሊን ለቀው ወደ ጣሊያን ብሔራዊ ቡድን ከሄዱ በኋላ እጅግ ፈተና የተሞላበት የውድድር ዓመትን አሳልፏል። ናፖሊ የተለያዩ አሰልጣኞችን ሩዲ ጋርሻን ጨምሮ አሰናብቷል። በኋላ ላይ ግን አስረኛ ደረጃን ይዞ ካጠናቀቀ በኋላ ነው ትክክለኛ ውሳኔ ወስኖ አንቶኒ ኮንቴን ያመጣቸውና አንቶኒ ኮንቴ በመጀመሪያ ውድድር አመት ቆይታቸው የቀድሞ ስኬታማ ተጫዋቻቸው ሮሜሎ ሉካኩን እንዲሁም ስኮት ማክቶሚናን የመሳሰሉ ተጫዋቾችን በሙሉ በማሰባሰብ እንግዲህ ጠንካራ የሆነ ቡድን ገንብተው ለሻምፒዮንነት በእጅጉን በእጅጉን በሚባል መልኩ ተቃርበዋል። ሁሉም ነገር በእጃቸው ነው ያለው የማሸነፍ እድላቸው በራሳቸው ይወስናሉ። ካሸነፉ እንግዲህ ዋንጫውን የማግኘት እድላቸው ይረጋገጣል ማለት ነው። አዎ የናፖሊ ጉዳይ እንግዲህ ከሁለት አመታት በፊት የ31 አመት ጉዞ የዋንጫው ጉዞ በጣም የሚገርም ነበረ። ያው እነማን ነበሩ በንዛን ጊዜ የነበሩት? ያው እውነት ለመናገር በዛን ጊዜ በእኔ የናፖሊ ዋንጫ ማግኘት ያን ጊዜ ሲታወሰኝ የነበረው የሌስተር ሲቲ እና የናፖሊ መመሳሰል ብዙ ኖቹን አመሳስለውታል አብዛኞቹ 33 አመትም ስለጠበቀ 33 አመታቱን በ31 አመት ጉዞ ውስጥ ስታዩ እንግዲህ 33 ዓመት ዋንጫ ጠብቆ፣ ነገር ግን 31 አመት ሙሉ የ3 ይቺ 31 አመት ያልኩህ ምንድነው፣ 31 አመት ለፍተውበታል። ያቺ 3 አመት ይቺ 2 አመቷ ደግሞ በመሃል ላይ ያለችው ሁለት አመት ደግሞ ይሄ ፎርካስት ተደርጎበታል። ቢያንስ ይሄ ቡድን ዋንጫ ባይወስድም ናፖሊ ጠንካራ ለዋንጫ የቀረበ ለአውሮፓ ሻምፒዮንስ ሊግ ሁለት ዓመቱ በነገራችን ላይ ተሰርቶበታል፣ እንዲሁ በአጋጣሚ እንደ ሌስተር ሲቲ ግን የሌስተር ሲቲ ጣፈንታ ይደርሰዋል ብዬ ስፋራ የነበረው ምንድን ነው። በመጣ በአመቱ ጥሩ የውድድር ዓመት አላሳለፈም ናፖሊ። ምክንያቱም አብዛኞቹ ተጫዋቾች ለቀቁበት። ከዛም በተረፈ ደግሞ ከአሰልጣኙ ጋር የነበረው ውል ብልጥ ናቸው። በነገራችን ላይ እንደዚህ አይነት ተጫዋቾች አሁን በቃ ተጫዋቾቹ እስከ መጨረሻ ድረስ ሄደው ሄደው ዋንጫውን አንስተው የሚቀጥሉ አመት ደግሞ ሲመጣ በዛ ሞሜንት ውስጥ ይመጣሉ የሚለውን ሀሳብ እኛ አሰልጣኝ አይተውታል። ከዛ በተረፈ ነው እንግዲህ ከዛ እንግዲህ ዘንድሮ አንቶኒ ኮንቱ ይሄን ቡድን ሲረከቡት እውነት ለመናገር የመጀመሪያ ስራቸው የዋንጫ ተፎካካሪ ብቻ ማድረግ ሳይሆን የተበላሻቸውን ነገር ማስተካከል ነበረ። አጋጣሚ ደግሞ ሰውየው ጣሊያን ሴራን በደንብ ያውቃሉ። ተጫውቶበታል፣ ይኖሩበት ነው፣ ያደጉበት ነው፣ አገራቸው ሁሉ ነገር ማውቃቸው። ናፖሊን ተፎካካሪ አድርገውታል። ከዛ በተረፈ ግን ለኢንተር ሚላንም በኋላ እንመለከተዋለን። በዚህ ውድድር ዓመት ላይ እንግዲህ ናፖሊ ካደረጋቸው 37 ያህል ጨዋታዎች 23ቱን አሸንፎ አራት ተሸንፎ አስር ጊዜ ነው አቻው ያወጣል። ናፖሊ 57 ጎሎችን አስቆጥሯል። የፊት መስመሩ በእነ ሉካኮ የሚመራው የፊት መስመር ጎሎችን ማግባት እንደሚችል ማሳያ ነው። ከዛ በተረፈ የኋላ መስመሩ ደጀን የምትላቸው ተጫዋቾች ደግሞ አንጻራዊ ደግሞ 27 ያህል ጎሎች ተቆጥሮ በሴሪያው በትንሹ ነው ያን 27 ጎል በጣም ትንሽ ነው። ስለዚህ በሴሪያው ብዙ ጎሎችን ማስቆጠሩ ከኢንተር ሚላን ቢያንስም ሁለተኛ ደረጃ ላይ ያስቀመጠው ናፖሊ በአጠቃላይ እንግዲህ የዚህ የውድድር ዓመት ለናፖሊ በጣም እጅግ አስደሳች ነው። አሁንም በእርግጠኝነት ከአግላሪን ሲገጥም የዋንጫ እድሉን በራሱ እጅ ላይ ነው የሚያደርገው። ምክንያቱም ከአግላሪ ባለፉት አምስትና ስድስት ጨዋታዎች እየተሸነፈ አቻ እየወጣ የመጣ ቡድን ነው። እንደ ኮሞ ሁሉ ጠንካራ ለኢንተር ሚላን ይሆናል ብዬ አልገምትም። በአጠቃላይ ዛሬ ምሽት ግን ናፖሊ ሁሉን ነገር ይዞ እዛው መጨረስ ነው። ኔፕልስ በእርግጠኝነት ዛዳለቅ እንግዲህ ኔፕልስ በእግር ኳስ ፍቅር የወደቀች ያበደች ከተማ ይሉታል። ና ወይ ኔፕልስ ታብዳለች ወይስ ደግሞ በእግር ኳስ መናሀሪያ የሆነችውና የፋሽኗ ከተማ የምትባለው ሚላ ትደምቃለች የሚለው ነገር በጣም የሚጠበቅ ነው። ናፖሊ በውድድር አመቱ እንግዲህ ቅድም እንደገለጽከው አራት ሽንፈቶች ብቻ ነው የገጠሙት። አሰልጣኝ አንቶኒ ኮንቴ ጠንካራ የተከላካይ መስመር በመገንባት የሚታወቁ ቡድን ሰው ናቸው። ለዛም ነው 27 ጉሎች ብቻ በሴሪያው የተቆጠረባቸው። ይህ ደግሞ በሴሪያው ትንሽ ግብ የተቆጠረበት ክለብ ያደርገዋል። አሰልጣኙ ካደረጓቸው ውሳኔዎች አንደኛው በክረምቱ በተለይ ያሰናበቱት ቪክቶር ኦሲሚሄን ነው። በተለይ ከክለቡ አመራሮች ጋር በነበረው ሰጣ አገባ ምክንያት ቪክቶር ኦስሚሄን በቡድኔ ውስጥ ማቆየት አልፈልግም ካሉ በኋላ አሰልጣኙ ቀጥታ የወሰኑት ከእሳቸው ጋር በኢንተርሚላን ሚላን ስኬታማ ጊዜያትን ያሳለፈው ሮሜሎ ልካኩ ነበር ያስፈረሙት ና በብዙዎች ዘንድ እኛ አሰልጣኝ ከተጫዋቹ ጋር ያላቸው ቁርኝት ምንድን ነው ይሉ ነበረ። ምክንያቱም አንድ ቀመር አላቸው ይባላል። በተለይ ሁለቱም ዘንድሮ የዘንድሮ ውድድር አመትም ስታይ አብዛኛው ጨዋታዎች ላይ ደስታቸውን ሲገልጹ የነበሩት ከሮሜሎ ልካኩ ጋር ነበር ና ይህ የአሰልጣኙና ና የተጫዋቹ ቁርኝት ምን ያህል ከፍ ያለ እንደነበር ተመልክተናል። አሰልጣኙ በኢንተር ሚላን ሻምፒዮን ሆኗል። በዩቬንቱስ የሴሪያ ዋንጫ አሸንፏል። አሁን በናፖሊ ይህንን ዋንጫ ለመድገም ተቃርበዋል ና አሰልጣኙ ምን ያህል ስኬታማ ታሪክን በሴሪያው እንደጻፉ አንዱ ማሳያ ነው። ሌላው ያስፈርሟቸው ተጫዋቾች የተጠቀሙበት መንገድ ደግሞ እጅግ አስደናቂ ነበር። ለምሳሌ ሮሜሎ ሉካኮ ቅድም እንዳልኩ ድንቅ የውድድር አመት ነበር ያሳለፈው 13 ያህል ጎሎችን አስቆጥሯል በሴሪያው። እርግጥ እንደ ሮሜሎ ሉካኮ ያለ ትልቅ አጥቂ ለኮከብ ግብ አስቆጣሪነት የምንጠብቀው ተጫዋች ቢሆንም ነገር ግን በቡድን ውስጥ የነበረው ሚና ከፍ ያለ ስለነበር ያስቆጠራቸው ጎሎችም ለዛ ይመስለኛል አነስ ያለው። ምክንያቱም ስኮት ማክተው ሚና ብንመለከት መለከት ያማካይ ክፍል ስፍራ ተጫዋች ነው። ነገር ግን 11 ጎሎችን አስቆጥሯልና በቡድን ውስጥ የነበረው ውህደትም አስደናቂ ነበር። ናፖሊ እንግዲህ ከ33 ዓመታት በኋላ በ2022 23 የውድድር ዘመን ያንን ዋንጫ ሳክቷል። አሁን እንግዲህ በድጋሚ ያንን ዋንጫ ለማሳካት ከቀድሞ ክለባቸው ጋር የሚፋለሙ ይሆናል። የሚገርመው ነገር ይኬ በ 2021 ነበር ኢንተር ሚላንን የለቀቁት አሰልጣኝ አንቶኒ ኮንቴ ና በወቅቱ የላዚዮ አሰልጣኝ የነበሩት ሲሞን ኢንዛጌ ነበር ኢንተር ሚላንን የተረከቡትና አሁን የሚገጥሙት የቀድሞ ክለባቸውም ኢንተር ሚላን የሚገጥሙ ሲሆን በ2021 ደግሞ እሳቸውን የተካው ሲሞን ኢንዛጌ በፍጻሜ ጨዋታ ይጠብቃቸዋል። ወደ ኢንተር ሚላን መምጣታችን ስለማይቀር ይህ ይህ የፍጻሜ ጨዋታ ወይ ደግሞ የሁለቱም ክለቦች ጨዋታ ለየት የሚያደርገው ግን ሁለቱም አሰልጣኞች ጨዋታውን አይመሩም። ምክንያቱም በቀይ ካርድ ሰለባ ስለሆኑ ና አዎ፣ ናፖሊ እንግዲህ በዘንድሮ የውድድር ዓመት ላይ ለየት የሚያደርገው አንድ መረጃ እያየሁኝ ነበረ እና እንግዲህ ዋና ቋሚ 11 ተጫዋቾች አሉት ለምሳሌ በአራት ሶስት ሶስት የጨዋታ ቅርጽ ውስጥ ነው አንቶኒ ኮንቴ የሚታወቁት እዛም እየተገበሩት የሚገኙት ናፖሊ ላይ እንግዲህ ከዋናዎቹ 11 ተጫዋቾች 11ም ጎል አስቆጥረዋል በዚህ የውድድር አመት ላይ እንግዲህ ያው ቅድም እንዳል ነው ትልቁን የአንበሳውን ድርሻ የሚይዘው ሉካኮ ነው ሉካኮ 13 ጎሎችን አስቆጥሮ 10 ለጎል የሚሆኑ ኳሶችን አመሻሽቶ አቀብሏል ፖሊታኖ የቀይ መስመር ተጫዋቹ ነው እንግዲህ በዚህ የውድድር አመት ላይ ውጤታማ የነበረ ተጫዋች ነው ለናፖሊም እንደዚሁም ደግሞ ለሌላው የሴሪያውም ክለቦች ደግሞ ፈታኝ የሆነ ተጫዋች ነው። የማክቶ እሱም ሶስት ጎሎችን አስቆጥሯል። ማክቶሚኒያ ሚኒያ 11 ጎሎችን ሲያስቆጥር አራት ለጎል የሚሆኑ ኳሶችን አቀብሏል። እንግዲህ አጣማሪው ደግሞ አንጉስታ የሚባለው ተጫዋች ስድስት ጎሎችን ማስቆጠሩ ራሱ ተጫዋች አዎ ይሄ አፍሪካዊ ካሜሮናዊ ተጫዋች እንግዲህ ስድስት ጎሎችን ከኋላ እየተነሳ ማስቆጠሩ ምን ያህል እንግዲህ ጎሎችን እንደሚያስቆጥሩ ማሳያ ነው። ለማንኛውም ናፖሊ በዚህ የውድድር ዓመት ላይ የዛሬውን ምሽት ጨዋታ እንግዲህ የካግላሪ ጋር ማድረጉ አንደኛ በሜዳው ነው፣ ሁለተኛ ከካግላሪ ማነስ የናፖሊ ድል ሊኖሩ ይችላል ብለህ ትገምታለህ? ከመጣበትም ሁለተኛ በኋላ እናየዋለን፣ የትኞቹ ነጥብ ጥለው ነው ለዚህ የደረሱት የሚለውንም በኋላ ስለምንመለከት ነው። ወደ ኢንተር ሚላን እንለፍ። ካግሊያሪ ምናልባት አስራ አራተኛ ደረጃ ላይ ምስላለ፣ የማሸነፍ ድሉ ለናፖሊ ንስጠው እና ቀደም፣ ተመልካቾቻችን ትንሽ ግር እንዳይላቸው ሶስት አምስት ሁለት ይጫወታሉ። ግን በዘንድሮው የውድድር አመት ይጌ የታዘብካቸው ይመስለኛል፣ በርካታ ጨዋታዎች ላይ ለመጫወት ሲሞክራሉ። አንቶኒ ኮንቴ በብዙ ጊዜ ሶስት አምስት ሁለት ሲጫወት እናቃቸዋለን ው በኢንተር ሚላንም ተመልክተናቸዋል በጁቬም። ነገር ግን ብዙ ጨዋታዎች ላይ ታክቲካል ቀይረው ይመጡ ይመስላል። ምክንያቱም አንዳንድ የጨዋታ ሲለመድ ነው። በዚህ ውድድር አመት ላይ ለመጀመሪያ ጊዜ ማለት ይቻላል ሲጫወቱ ያደረጉት ለመጀመሪያ ጊዜ እና ካግሊያሪ 19 ሽንፈቶች ገጥመውታል ዘንድሮ፣ በሴሪያው ይህ ደግሞ ለናፖሊ ቀላል ተጋጣሚ እንዲሆንለት ያደርገዋል። ነገር ግን ጫናም ስለሚኖር ናፖሊ በቀድሞ ታሪካዊ ተጫዋቹ ስም የሚጠራው ዲያጎ አርማንዶ ማራዶና ስታዲየም እንግዲህ ካግሊያሪን የሚገጥም ይሆናል። ካግሊያሪ ባለፉት አምስት ጨዋታዎች ሶስት ተሸንፈው ሁለት ጨዋታዎች ብቻ አሸንፏል። እንግዲህ 19 ሽንፈቶች ደግሞ በዘንድሮው የውድድር ገጥመውታል ና ምናልባት ካግሊያሪ አንድ ጥቅሙ ምንድ ነው? ለናፖሊ አለመውረዱን አረጋግጠዋል በዘንድሮው የውድድር ዓመት 14ኛ ደረጃ ላይ ስለሚገኝ ና ናፖሊ እንግዲህ ከኢንተር ሚላን በተሻለ አነስ ያለ ተጋጣሚ የሚኖረው ይሆናል። ወደ ኢንተር ሚላን ስናመራ ኢንተር ሚላንም በተመሳሳይ ጥሩ የውድድር ዓመትን አሳልፏል። ቅድም እንደገለጽ ነው አራት ሽንፈቶች ነበር የገጠመው ናፖሊ እንዲሁም ኢንተር ሚላን አምስት ሽንፈቶች ገጥመውታል። አሰልጣኝ ሲሞኔ ዛጌ 201 ኢንተር ሚላንን ከተረከበ ወዲህ አስደናቂ ክለብ በአውሮፓን የፈጠሩ ይመስለኛል። ምክንያቱም ባለፉት ከ2021 ወደዚህ ስትመለከት የጣሊያን ሴሪያ አሸንፈዋል፣ የጣሊያን ሱፐር ካፕ አሸንፈዋል፣ እንዲሁም ደግሞ የጣሊያን ዋንጫን ደግሞ ሶስት ጊዜ አሸንፈዋል። የሱፐር ካፕን ደግሞ ሁለት ጊዜ ማሸነፍ ችለዋል። እና ይህ አሰልጣኝ የሴሪያን ማሸንፈዋል። በ2022 23 የውድድር ዘመን የአውሮፓ ሻምፒዮንስ ሊግ ፍጻሜ ከማንቸስተር ሲቲ ጋር ተፋላሚ አድርገውታል። ዘንድሮም የፍጻሜ ተፋላሚ ነው ሙኒክ ላይ በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ እና ይህ ጨዋታ ፈታኝ ቢሆንባቸውም እርግጥ አስረኛ ደረጃ ላይ ካለው ኮሞ ጋር በቀድሞ የአርሰናል የባርሴሎናና ቸልሲ ተጫዋች ሴስ ፋብሪካስ የሚሰለጥ ነው ኮሞን ነው የሚገጥሙት። ኮሞ አስረኛ ደረጃ ላይ መሆኑን አረጋግጧል። በውድድር ዓመቱ እንግዲህ ትልቅ ፈተና ይጠብቃቸዋል። ኢንተር ሚላን እንግዲህ በዚህ የውድድር ዓመት ላይ ሁለት ዋንጫዎች ላይ ነው ያለው እስከ ዛሬዋ ምሽት ድረስ አንደኛው የአውሮፓ ሻምፒዮንስ ሊግ ላይ እንግዲህ የሚደረገውን ከባርሰሎና ጋር የሚደረገውን ጨዋታ ለፍጻሜ ደርሷል። ከዛ በተረፈ ዛሬም የፍጻሜ ጨዋታ ማለት ይችላል። የአንድ ነጥብ ልዩነት መኖራቸው ነው። በዚህ ውድድር ዓመት ላይ ሰባ ሰባት ያሉ ጎሎችን ማስቆጠር ይችሏል። ኢንተር ሚላን እንግዲህ ወደ ሜዳ ከገባ ብዙ ጎሎችን ማስቆጠር ይችላል። ይሄ ምንም ጥያቄ የለውም። ከሴሪያውም ከፍተኛ የሚያደርገው ይሄ ነው። ከዛ በተረፈ ደግሞ ብዙ ጎሎች ተቆጥሮበታል፣ 37 ያህል ጎሎች ተቆጥሮበታል። ይህ ደግሞ ከተወዳዳሪው ወይም ደግሞ ተፎካካሪው ከናፖሊ ባነሰ በጣም ብዙ ጎሎች የተቆጠሩበት ነው። ለማንኛውም ናፖሊ ዛሬ ከአግላሪን ካሸነፈ ምንም ጥያቄ የለውም ዋንጫው ነው የማያነሳበት አጋጣሚ አለ። አሁን ካልኩሌት ማድረግ ይቻላል። እነዚህ ኢንተርሚላን ኮሞን አሸንፎ ናፖሊ ነጥብ ቢጥል አቻ ሆኖ ማለት ነው። ይሄ እንግዲህ 79 79 ነጥብ ነው። አሁን ኢንተር ሚላን ናፖሊ 79 ነው ያለው፣ ኢንተር ሚላን ደግሞ 78 78 ነው ያለው። ስለዚህ አንድ ነጥብ ልዩነት ነው ያላቸው። ናፖሊ ተሸንፎ ኢንተር ሚላን አቻ ከወጣ ብቻ ነው 79 ይሆናል፣ 79 ይሆናል። ስለዚህ በጥሎ ማለፍ ጨዋታ ለሰኞ አዎ ይጠብቃቸዋል፣ ለሰኞ ያድርጉታል። ከዛ በተረፈ ቀድሞ በነበራቸው አሁን ለምሳሌ ሁለቱም አጋጣሚ ደግሞ አንድ ለአንድ ነው የተለያዩት የሁለቱ በሜዳቸውም ከሜዳቸው ውጭ ያደረጉትንም ሁለት ጨዋታ አንድ ለአንድ መለየታቸው ነገሮች ደግሞ ጥብቅብቅ አድርገውታል። ይህ እንግዲህ ከ1900 ቅድም እንዳልኩ ከ1963-64 የውድድር ዓመት በኋላ ነው ይሄ ነገር የተፈጠረው። ያን ጊዜም ግን ኢንተር ሚላን ከቦሎኛ ጋር በነበረው ጨዋታ እንደዚሁ በሁሉ ነገር ተመሳስለው ለጣሊያን የጥሎ ማለፍ ዋንጫ ደረሱ። ቦሎኛና ኢንተር ሚላን ሁለት ለባዶ ነው ቦሎኛ ማሸነፍ የቻለው እድለኛ አልነበረም። በአጠቃላይ እንግዲህ የስኩዴቱን ዋንጫ ያን ጊዜ ብዙ ክለቦች አልነበሩም እነዚህ ሀያ ቡድኖች አልነበሩም። ነገር ግን ያን ጊዜ የሚያስቅ ነገር አሁን ሰባ ዘጠኝና ሰባ ስምንት ሆኗላ ያን ጊዜ አምሳ ሁለትና አምሳ ሶስት ነጥብ ይዘው ነበረ 54 ነጥብ ይዘው ነው እንግዲህ ቦሎኛ የ1963 64 የስኩዴቶ ሆነ ዋንጫ ያሸነፈው። ናፖሊ እንግዲህ ሶስት ጊዜ ሴራ ዋንጫ በማሸነፍ ይታወቃል። ኢንተር ሚላን ደግሞ 20 ጊዜ ያሸንፋል። ግን ለዚህስ እንዴት በቆ የሚለው ነው። ሳምንት እለት እኮ በነገራችን ላይ ይለይ ነበር እኮ ሁለቱም፣ አቻ ማውጣት አቻ ማውጣት አሁን ተመሳሳይ ነው። በነገራችን ላይ ያጨዋወት መንገዳቸው ተመልክተ ከሆነ ይገየ አሰልጣኝ ኢንተር ሚላን አሰልጣኝ አንቶኒ ኮንቴ ጋር ከተለያየ በኋላ የሾማቸው ሲሞኔ ኢንዛጌም የሁለቱም አሰልጣኞች አጫው ተመሳሳይ ነው። በጣም የገረመኝ ግን ጌ በአሁኑ ሰዓት 37 ያህል ተጫዋቾች አሏቸው ኢንተር ሚላን በስኳድ ውስጥ እና 15ቱ ተከላካዮች ናቸው። ምን ያህል የጣሊያን ክለቦች በተከላካይ ክፍል ተጫዋቾች እንደሚያምኑ አንዱ ማሳያ ነው። እኔ የአሁኑ ኢንተር ሚላን ቡድን ይገኝ በጣም የምወደው ክለብ ነው። እውነት ለመናገር በተለይ በስብስብ ደረጃ ከግብ ጠባቂ ብትጀምር እነ ያን ሶመርን መጥቀስ ትችላለህ። በአውሮፓ ሻምፒዮንስ ሊግ ድንቅ ጊዜያትን ያሳለፈው በተከላካይ እነ ባለልምዱ አቸርቢን ፍራንቸስኮ አቸርቢን ማንሳት ትችላለን። እንዲሁም ደግሞ አሌሳንድሮ ባስቶኒ ያጣመረ ድንቅ የተከላካይ ክፍል መስመር አላቸው። እንዲሁም ደግሞ ፌዴሪኮ ዲማርኮ በግራ መስመር በኩል ብትመለከት ድንቅ የሆነ ተጫዋች ነው ያላቸው። አማካይ ክፍል ላይ ሀከን ቻለውነ ሁሉና ሚኪታሪያን አሉ። የሚገርሙ ተጫዋቾች እንደ ኒኮሎ ባሬላ የመሳሰሉ ድንቅ ተጫዋቾች አሉባቸው። ከፊት መስመር በኩል ደግሞ አስደናቂዎቹ የፊት መስመር አጥቂዎች ላውታሮ ማርቲኔዝና ማርከስ ቱራም ይገኛሉና ኢንተርሚላን ስብስቡ በስብስብ ደረጃ ካየው ድንቅ የሚባል ስብስብ ነው በዘንድሮ የውድድር አመትም ጠንካራ በአውሮፓም በሴሪያውም ጠንካራ እንደሆነ ያስመለከተበት ነበር። እንግዲህ የአውሮፓ ሻምፒዮንስ ሊግ ላይ ባርሴሎናን ጥሎ ነበር በግማሽ ፍጻሜው ያለፈው። እንዲያውም ድራማዊ ክስተቶች በተመዘገቡት ሰባት ጎሎችን በባርሴሎና ላይ አስቆጥሮ ነበር፣ ሰባት ለስድስት በደርሶ መልስ በተጠናቀቀ ውጤት ያለቀውና፣ ምናልባት በዘንድሮው በአሁኑ ጨዋታ ላይ የቤት ስራውን መስራት ያለበት ኢንተር ሚላን ነው ብዬ አስባለሁ። እርግጥ ኮሞ ባለፉት ስምንት ጨዋታዎች አንድም ሽንፈት አልገጠመው፣ ስድስት አሸንፎ ሁለት ብቻ በአቻ ውጤት አጠናቋል። የሚያዝያ ወር የሴሪያው ኮከብ አሰልጣኝ የተመረጠው ደግሞ ሴስ ፋብሪካስ ነው። እና ምናልባት ለኢንተር ሚላን ከሜዳ ውጭ ሄዶ እንደመጓዙ ለኮሞ ምንም አይነት የደረጃ ለውጥ አይመጣለትም። እውነት ለመናገር አስረኛ ደረጃ ላይ የሚነጥቀው ቡድን እንደሌለ የተረጋገጠ ነው። ነገር ግን ኮሞ ቀላል ተጋጣሚ ለኢንተር ሚላን አይሆንም። እና ኢንተር ሚላን ተአምርን ይጠብቃል። ምክንያቱም የእሱ ማሸነፍ ብቻ ሻምፒዮን እንዲሆን አያደርገውም። እና አትሊስት ኢንተር ሚላን መሸነፍ ወይ ደግሞ ነጥ መጣል ሊጠበቅበታልና የምን መለከተው ነው። አዎ እንግዲህ ይሄ ሁሉ የሆነው በ37ኛው ሳምንት የሴሪያ ጨዋታ ላይ ኢንተር ሚላንም ሆነ ናፖሊ አቻ መለየታቸው ነው። ኢንተር ሚላን እንግዲህ ማነው፣ ናፖሊ 0 ለ0 ተለያይቶ ነው ከፓርማ ጋር ይመስለኛል። አዎ ከፓርማ ጋር 0 ለ0 መለያየቱ እንደው ማሳለፉ ሰጠ እየተባለ በሚገኝበት ነው። ኢንተር ሚላን ደግሞ የዛን ጨዋታ በዘጠናኛው ደቂቃ ድረስ እንግዲህ ሁለት ለአንድ እየተመራ ነው በላዚዮ ሁለት ለአንድ እየተመራ በመጨረሻዎቹ ደቂቃዎች ላይ በተገኘ ፍጹም ቅጣት ምት ሁለታቻ ተለያይተው ነው። እንግዲህ በእርግጠኝነት የዛሬ ሳምንት ነበረ የስኩዴቶ ዋንጫ የሚያሸናፊነት አሸናፊነት የሚለይበት አሁንም ግን መናገር የምችለው እኔ ያው እግር ኳስ የሚፈጠረው የሚፈጠረው አይታወቅም። ነገር ግን ከ80% በላይ ለናፖሊ ሊተሰጠው ይችላል። ምክንያቱም ቅድም እንዳል እንዳልነው ካግላሪ ምንም አይነት በመረሳነቱን አውጆ የሚጫወት ቡድን ነው። ከዛ በተረፈ ደግሞ የመጣበት ያለፉት ሳምንታት ጨዋታዎች ያን ያህል ደግሞ ጠንካራ የምትለው አይደለም። የተሸነፋቸው ብዙ ናቸው፣ አቻወጣቸው አላቸው። ናፖሊም ደግሞ ዋንጫውን ለማግኘት የመጨረሻ እድሉ ሜዳው ላይ እንደመሆኑ በእርግጠኝነት መናገር የምችለው ናፖሊን የስኩዴቶ ዋንጫ ሊያሸንፍ የሚችልበትን ውጤት ሊያስመዘግብ ይችላል። ነገር ግን እዛ ደግሞ ናፖሊ የሚያሸንፍ ከሆነ የኢንተር ሚላን ማሸነፍ ትርጉም ቢስ ነው የሚሆነው። ኮሞ እንዳልከው የሴስ ፋብሪጋዝ ኮሞ በጣም እጅግ በዚህ የውድድር ዓመት ላይ በተለይ ከግማሽ የውድድር ዓመት በኋላ ወጥነት እያሳየ የሚገኝ ነው። ከሴሪ ቢ አድጎ አሁን በዚህ አስረኛ ላይ የሚገኝ ነው። በተጫዋቾቹ መንፈስ፣ በሰልጣኙ ያለው አቋማዊ ሁኔታ ሁሉ ነገር ደስ ይላል። ኢንተር ሚላን ቢያሸንፍ እንኳ ኮሞ ናፖሊ ዛ ካግሊያሪን ካሸነፈ ምንም ጥያቄ የለውም። ስለዚህ እንደው አይመስልም ለኔ አይመስለኝም። አሁን አንድ ቀደም ያልኩ ሁለቱም ባሳለፍነው ሳምንት አምስት አሰልጣኞች ነበር በአጋጣሚ ከጣሊያን ሴሪያ በቀይ ካርድ የተሰናበቱትና ክብረ ወሰንም ነበር ባንድ የሴሪያ መርሃ ግብር ጨዋታ ላይ በቅዳሜና እሁድ በተደረጉ ጨዋታዎች ላይ አምስት አሰልጣኞች ሲሰናበቱ ለመጀመሪያ ጊዜ ነበር። እና አሁን ሁለቱም አሰልጣኞች ቡድናቸውን አይመሩም። ይህ ለመን ጉዳት አለው ካልከኝ ምናልባት ምናልባት ለሲሞኔ ኢንዛጊ ትልቅ ጉዳት ይኖረዋል ለምን ካልቅ ለሁለቱም ትልቅ ጉዳት ቢኖርባቸውም ነገር ግን አትሊስት ኢንተር ሚላን ከሜዳ ውጭ ሄዶ የሚገጥመው ጠንካራ ቡድን ነው። በዛ ላይ ደግሞ ቅድም እንደገለጽ ነው በሚያዚያ ወር ኮከብ አሰልጣኝ የሚመራው ሴስ ፋብሪካስ የሚመራው ኮሞን ነው የሚገጥመው አትሊስት ናፖሊ በሜዳው በደጋፊው ፊት ዋንጫን የማሸነፍ ስነልቦና ተላብሶ ዋንጫውን ከደጋፊው ጋር ለማስቀረት አስቦ የሚያደርገው ጨዋታ እንደመሆኑ መጠን ምናልባት ሁለቱም አሰልጣኞች አለመኖራቸው ይበልጥ ለሲሞኔ ዛጌ የሚጎዳ ይመስለኛል። ነገር ግን በዚህ አጋጣሚ ደግሞ የሁለቱም ፉክክር እንዳለ ሆኖ አሰልጣኞቹም ሁለቱም ቡድናቸውን አለመምራታቸው ግን ሌላኛው ትኩረት ነው የሳበ አጋጣሚ አድርጎታል። አንጻራዊ ስታየው ሲሞኔ ዛጌ ምንም የሚጎዳው ነገር የለም። ምክንያቱም እኔ የሚጎዳው ቢሆን ለምሳሌ ኢንተር ሚላን ኮሞን፣ ማን ነው ካግላሪን ገጥሞ ናፖሊ ደግሞ ኮሞን ቢገጥም ለአሰልጣኝ ሲሞኔ ዛጌ ከባድ ነው የሚሆነው ምክንያቱም ናፖሊ ኮሞ ከገጠመ ሊያስጠለው ይችላል ወይም ደግሞ ሊያሸንፈው ይችላል ትላለ ኮሞ ባለው ወቅት አይብቃት አሁን ግን እኔ የምለው ካግላሪ ሊሸነፋል የሚል እሳቤም ስላለኝ ያን ያህል ኮሞንም ቢያሸንፍም ባያሸንፍም ከአግላሪ ዛ ካሸነፈ ከተሸነፈ አለቀ ጨዋታው ነው በአጠቃላይ ስለዚህ እንደውም በተቃራኒ ሆኖ ቢሆን ለአሰልጣኝ ሲሞኔ ዛጌ የዛ ቀይ ካርድ ማግኘት በጣም ነበር የሚያበሳጫቸው አሁን ግን ካግላሪን የማሸነፍ እድሉ ምንድነው? አንደኛ ለዋንጫ አንድ ነጥብ ልዩነት አለው፣ ሁለተኛ ሜዳ ላይ ነው የሚጫወተው፣ ሶስተኛ ያን ያህል ተፎካካሪ የሆነ ቡድን አይደለም ካግላሪ። ስለዚህ ከዘጠና ፐርሰንት በላይ የናፖሊ ዋንጫ ማግኘት እድል ሰፊ ነው ብዬ ነው ግን ደስ የሚለው እስከ እስከ መጨረሻው ሰዓት ድረስ እንደዚህ መፋለሙ የሚያስደስት ነው። ግን ሳይሆን ምን ያለው እንግዲህ ሶስት ከአርባ አምስት ላይ ተመልካቾቻችንም ይህ ፍልሚያ እኛው ጨዋታ እንደምታይ በጣም አስቸጋሪ ነው የሚሆነው ምክንያቱም ሁለቱም በተመሳሳይ ሰዓት የሚደረግ ጨዋታ ነው። ግን ብዙዎች ያው መሪ ለናፖሊ አዎ የሚያደርጉ ይሆናል። ነገር ግን ልክ እንደ እንግሊዝ ፕሪሚየር ሊግ ያው ሁለት ዋንጫ ተዘጋጅቶ ይሄዳል የሚለው ነገር የጣሊያን ሴሪያ እስካሁን በይፋ ባያስታውቅም ነገር ግን ወዳደላው በኋላ ላይ የሚወስኑበት ይሆናል። ምክንያቱም የጨዋታዎቹን ሚዛን እየተመለከቱ የሚወስ ይሆናል። ነገር ግን ምሽት ሶስት ከ አርባ አምስት ላይ ተጠባቂው የሴሪያ ዋንጫ እስኩዲ ቶማን ያነሳል የሚለው ግን በብዙሀን ዘንድ እጅግ ተጠባቂ ነው። አዎ እንግዲህ ተመልካቾች ሁለቱንም ሪሞቱን እየቀያየራችሁ ማየት ትችላላችሁ። ኮሞ ከኢንተር ሚላን ናፖሊ ከካግላሪ የሚያደርጉት የምሽቱ የስኩዴቶ ዋንጫ ፍልሚያ ማለት ይቻላል። ዛሬ ምሽት 3፡45 ላይ በጣሊያን ከተማ የሚደረጉ ይሆናል። የተለያዩ ስፖርታዊ ጉዳዮችን እኔ ገደባባይ ና ቃለስላሴ ካሳይ ከመላዩ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት፣ መልካም ሳምንት ይሆንላችሁ።